እንደምን ቆያችሁ። ዛሬ የምንመለከተው ቫይታሚን አይነት ቫይታሚን ኬ የሚባለው ነው። ይህ ቫይታሚን በቅባት የሚዋመ ወይም ፋሶሉብል ሲሆን ሁለት አይነት ባህሪ ያለው ቫይታሚን ኬ፣ ቫይታሚን ኬ ዋን የሚባል አለ። ይሄ ፋይሎ ኩኖን የሚባል መገኛዎቹ በአትክልት ውስጥ የሚገኙ አረንጓዴ ቅጠላ ቅጠል፣ ሾሮባ ቅጠል፣ ጎመን፣ ብሮክሊ፣ ስፒናች መሳሰሉ ውስጥ የሚገኝ ነው። ሁለተኛው ቫይታሚን ኬ ቱ ምንድን ነው ሜና ኩዊኖን የሚባል አለ። መገኛዎቹ የእንስሳት ተዋጽኦ እርጎ፣ አይብ፣ ቅቤ፣ ጉበት፣ እንቁላል አስኳል፣ እነዚህ እነዚህ ውስጥ ይገኛሉ። ጥቅሞቹ አንደኛ የአጥንት ጤና ላይ ነው። እነዚህ የሚሰሩት ቫይታሚን ኬ ቱ ነው። እዚህ ላይ የሚሰራው አጥንትን ለማጠንከር ቀጥተኛ ተጽዕኖ አለው። ከእንስሳት የሚገኘው ሰውነታች ውስጥ ያለው ፕሮቲን ከካልሲየም ጋር መጣመር የአጥንት ቲሹ ውስጥ በመግባት ጥቅጥቅ ያለና ጠንካራ የሆነ አጥንት እንዲፈጠር ያደርጋል። እና አጥንትን መሳሳትንም ይከላከላል። ይሄ ከእንስሳት የምናገኘው ቫይታሚን ኬቱ የምንለው ነው። ሁለተኛው የልብ ጤና ነው። በደም ስር ውስጥ ካልሲየም እንዳይጠራቀም እና ደም ስር እንዳይወፍር ማድረግ የልብ ስትሮክን ይከላከላል። ሌላው ሶስተኛው ከካንሰር ጋር ያለው ግንኙነት ነው። ይሄ ሴሎች እድገት ስለሚቆጣጠር አንዳንድ የካንሰር አይነቶች አሉ። የጉበትና የፕሮስቴት ካንሰሮች አሉ። እነዚህን እንዳይፈጠሩ ይከላከላል። አራተኛው ለደም መርጋት ነው። ይሄ በአደጋ ጊዜ ብዙ ጊዜ ደም እንዳይፈሳረ ቫይታሚን ኬ ዋን ነው ይህን የሚያደርገው። ከአትክልት የሚወሰደው እንዳይረጋ ያደርጋል። አምስተኛው የአንጀት ጤና፣ የአንጀት ጤና በአንጀት ውስጥ ያሉ ጠቃሚ ባክቴሪያዎች ይሄ ላክቶባሲለስ ባክቴሪዎስ የሚባሉ እነዚህን ቫይታሚን ኬ ነው ቱ ነው የሚሰራ። ይሄንን እንዲዋሃድ በማድረግ ያሉትን ባክቴሪያዎች ችግሮች እንዳይፈጠሩ ጤነኛ እንዲኖር ይቆጠራል። አንዳንድ ጊዜ እነዚህ ሊጠፉ ይችላል። የሚጠፉት አንዳንድ ጊዜ የምንወስዳቸው አንቲባዮቲኮች ወይም ደግሞ የጸረ ባክቴሪያ መድኃኒቶች ሊጠፉ ይችላሉ፣ እና በሌሎች መድኃኒቶችም ሊጠፉ ይችላሉ። ስለዚህ የእነዚህ አለመኖር ምንድነው የሚቸገረው? ቫይታሚን ኬ ከሰውነታችን ጋር ተዋህዶ ሰውነታችን ውስጥ እንዲገባ ወይም ደግሞ ሌሎች ከላይ ያላቸውን ችግሮች መከላከል እንዳያስችለው ያደረጋል። ሌላው ህጻናት አነስተኛ ቫይታሚን ኬ ይዘው ነው የሚወለዱት በወሊድ ጊዜ ብዙ ደም እንዳይፈሳቸው እንዲሁም አዛውንቶችም ከአንጀታቸው ቫይታሚን ኬ ወደ ውስጥ መውሰድ አብዞር ማድረግ ስለማይችሉ ሁለቱም ባይ ተመልክ ሰጣቸው ቫይታሚን ኬ ይዋል ህፃናት፣ ሲወለዱ አነስተኛ መጠን ይዘው ነው የሚወለዱት። ከተወለዱ በኋላ ልክ ከተወለዱ በኋላ ቫይታሚን ኬ እዛው እንዲወጉ ይመከራል። ትልቅ አዛውንቶችም ደግሞ ከአንጀታቸው ቫይታሚን ኬን መውሰድ አብዞር ማድረግ አይችልም። ስለዚህ ተጨማሪ ቢወስዱ ይመከራል፣ በቀላሉ ደም እንዳይደም ሰባተኛው ቫይታሚን ኬ በቅባት ላይኖማ ከኝታችን ውስጥ ወደ ውስጥ ለማስገባት አብዞሮ ለማድረግ ጤናማ ምግብ መመገብ አለ። አቦካዶ መሳሰሉ ቅባት መገብ ማለት ኮሌስትሮል ሊፈጥሩ የማይችሉ ሜጋ ስሪ አይነት ፋቲ አሲድ ያላቸው ጤናማ ምግብ፣ በተለይ ይሄ ቀደም ብለን አውርተናል። ኤችዲኤል ኤልዲኤል ይባላል። ኤችዲኤል ኖርማል ጥሩ ሲሆን፣ ኤልዲኤል ክፉ ደግና ክፉ የሚባሉ ነገሮችን አስተካክሎ ንድን ጤናማ ምግብ ቅባት ምግብ መመግብ ኖርብናል። በተጨማሪም የቫይታሚን ኬ መድኃኒት ከመስጠታችን በፊት እጥረቱ ስለመኖሩ መመርመር ይኖርብናል። አዛውንቶችን እና ህጻናትን በስተቀር ማለት ነው። ህጻናት ሲወለዱ ኖርማል ያነሰ ነው፣ አነስተኛ መጠን የሚወጡት አዛውንቶችም ደግሞ በተፈጥሮ ሰውነታቸውን እየደከመሴል ቫይታሚን ኬ ወደ ሰውነታቸው አብዞር ማድረግ አይችሉም። እነዚህ ሁለቱ አካላት ባይኖርም ሊታከሙ ሊሰጣቸው ይችላል። ቫይታሚን ኬ መልክ በደም ስር ውስጥ የቫይታሚን ኬ ኖርማል መጠን በደማችን ውስጥ ያለው ደም ስር ውስጥ ያለው ቫይታሚን መጠን ከ0 ሁለት እስከ 3 ሁለት ናኖግራም እያንዳንዱ ሲስጥ መኖር ያለበት ከዚህ በታች ከሆነ ችግሩ አለ እጥረት አለ ማለት ነው። በቀን ውስጥ የሚወሰድ የቫይታሚን ኬ መጠን አለ። ከአንድ እስከ ሶስት ዓመት 30 ናኖግራም ኧረ እስከ ስምንት ናኖግራም ችግሮች ከዘጠኝ እስከ አስራ ሦስት ስልሳ ናኖግራም አስራ አራት እስከ አስራ ስምንት ናኖግራም ለአዋቂ ወንዶች ከአስራ ዘጠኝ ዓመት በላይ ለሆኑ ሃያ ናኖግራም ለአዋቂ ሴቶች ነፍሰ ጡርና ለሚያጠቡ ዘጠና ናኖግራም ይሄንን መውሰድ ይኖርባቸዋል። የዚህ እጥረት ወይም ደግሞ ይሄ እጥረቱ ሲከሰት የሚመጡ ችግሮች እንዲከሰት የሚያደርጉ ምክንያቶች ናቸው። ይሄ እጥረቱ እንዲኖር የሚያደርጉ አንደኛ የጉበት የአንጀት ነው። ክሮንስ የሚባል ዲዛል አንጀት ላይ እነዚህ እንዳይኖሩ ወይም ደግሞ ጥረቱ እንዲፈጠር ያደርጋሉ። ረጅም ጊዜ ጸደ ባክቴሪያና ደም ያቀጠን መውሰድ ቅድም ነግሬያቸዋለሁ ስናገር እነዚህ ላክቶባክሲለስ ባክቴሪያዎች የሚባሉ ኖርማል ጥሩ ባክቴሪያዎችን ረጅም ጊዜ ባክቴሪያ፣ ጸደ ባክቴሪያ ስንወስ እነዚህን ይገላቸዋል። ስለዚህ በመግደሉ ምክንያት ቫይታሚን ኬ በተለይ እነዚህ ጋር ተዋውዶ ሰውነታችን ውስጥ እንዳያገኘው አብዘሩ እንዲያደርግ ስለሚያስቸግር ይህንን አይመከርም። ሌላው ደም ያቀጠን መድኃኒት ደግሞ ለረጅ ጊዜ መውሰድ ይህም እጥረቱ እንዲከሰት ያደርጋል። የጥረቱ ምልክቶች ምንድነው? የማቋረጥ ደመፍሰስ፣ ማቋረጥ ደመፍሰስ። ሌላው በቀላሉ ቁስሉ በቀላሉ ይቆስላል፣ በትንሽ ነገር ነካባር ቁጥር ይቆስላል። ይህ አንደኛው ምልክት ነው፣ የጥረቱ ምልክት ነው። ሶስተኛው አጥንት ይደክማል። መቆሙ መራመድ አንዳንድ ነገር ማንሳት አለመቻል፣ መድከም ይህን ስለዚህ ቫይታሚን ኬ አስፈላጊ የሆኑ ምግቦች ፋት ሶሉብል የሚባሉ አስፈላጊ የሆኑ ምግቦች ውስጥ የሚመደብ ነው። እነዚህ ፋት ሶሊብል ምግቦች ከወሰድናቸው በኋላ ረጅም ጊዜ ስቶር መደረግ ይችላሉ። በሰውነታችን ውስጥ ሲያንስ ነው በሰውነታችን ውስጥ ያሉት መጠኖች እንደዚህ እንደዚህ ነገራቸው ያለ ሶስቱም ላይ እነዚህ መጠን ሲያንስ ተጨማሪ ተመርምሮ ሐኪም ያዛል ማለት ነው። እነዛ ዋተር ሶሊብል የሚባሉ ቫይታሚኖች እነ ቫይታሚን ሲ ቢ፣ እነዚህ እነዚህ በሰውነታችን ውስጥ ዋተር ሶሊብል ስለሆነ ደግሞ እነዚህ ለተወሰነ ጊዜ ተጠቀምን በኋላ ይወገዳል። በየቀኑ መውሰድ ያስፈልገናል። እነዛ ስለዚህ ልዩነታቸውን ማወቅ አለብን። ካወቅናቸው ምን ያህል መመገብ አለብን? እንዴት ነው የምንመገበው? እነዚህ ወተር ሰሎብል ማግኘት አለብን። ፋት ሰሎብል የሚባሉ ደግሞ እነዚህ ቫይታሚን ኤ ዲ ኢን፣ እነዚህን በተወሰነ መጠን በተወሰነ መጠን ሰውነታችን እንዲኖሩ የቆየን እየቆየን መጠን መውሰድ ይኖርብናል ማለት ነው። ለዛሬ ያለን ይሄው ነው። በሚቀጥለው ሳምንት እስከምንገናኝ ሰብስክራይብ ሼር እና ላይክ በማድረግ ቻናላቸው የምታጠናክሩ እንመክራለን። ቫይታሚኖችን እዚህ ላይ ጨርሰናል። በሰማችን የሚያስፈልጉ ቫይታሚኖች እነዚህ በተፈጥሮ የሚገኙ ምግቦች ናቸው። ከውጭ ምላቸው አይደለም፣ በፋብሪካ የሚሰሩ አይደሉም። አብዛኞቹ ኦርጋኒክ በምርት ላይ በገበያ ላይ የምናገኛቸው ገዝተን የምንመገባቸው ምግቦች ናቸው። እንደ አቅማችን በአትክልት የሚገኘው ባትክልት በእንስሳት ንትን የምናገኛቸው እንስሳት ይህንን መጠቀም ለሰነት የሚያስፈልገው ማግኘት እንችላለን። አላስፈላጊ ግን በመብላት ለአደጋ እንዳንገለጥ እንመክራለን። ለበሽታ እንዳንገለጥ ምን ያህል ጥቅም እንዳላቸው ቅድመ ስናገር ነው። የካንሰር ህመም፣ የልብ ህመም፣ የተለያዩ አይነት ህመሞችን ይከላከላሉ እያለ ብዙ ነገሮችን ይከላከላል እያለ ለአይን አላስፈላጊ የሞራ ግርዶች እንዳይመጣ ብዙ ነገር ነው የሚሰሩት ምግቦች፣ ብዙ ነገር ነው የሚሰሩት። ስለዚህ ይህን እንድናደረግ መክራቸዋለው። መተናንቆይ